ሳልሳ ዳንስ ቡራዬና ሳሊያና ጉድ! የምሽት ዜናችን በጣም እንግዲህ፣ ቤተሰብዬ፣ በጣም ይቅርታ፣ በጣም ነው ይሄ ቪዲዮ ያሳቀኝ ማለት ነው። ሃይምዬ እንግዲህ እንደምታዋት አሸንጉሊት አቅፋ መታ። እሱ ደግሞ ለማናደድ እንደዚህ። አረ ቡራዬ ካንተ አይጠበቅም! ወይኔ ወይኔ! ዛሬ ሃይሚዬ እንግድልን ያደረጋት እንዲ እንዲህ። አረቡራ ቡራዬ፣ አይሆንም! አረ አረ እንዴ ሳማ፣ ከንፈሯን አልሰማትም። ሳማት እንዴ! ኧረ ወይኔ ወይኔ! ቡራዬ የማታመጣብን ታሪክ የለ። እንደው ሀይምዬ ይህም ቪዲዮ ስታይ ምንድን ነው የሚሰማ? ዛሬ እንቅልፏን ሰላሟን ነው የነሳት ቡራዬ። እንደው ዳንስ ቤት ጭራሽ ገባክ? ቦሌ ጃኮዚታ፣ ወይኔ ቦሌ ገባህ በቃ ወይኔ እናቴ። ድሮስ አዲስ አበባ የገባ ሰው ድሮስ መጨረሻው ይሄ ነው። ይኸው እንግዲህ ምን እንማር ከዚህ እንግዲህ፣ እነዚህ ከነዚህ እንደነ ጽጌ እንደነ ምናምን። ይሄው እንግዲህ ቡራዬ፣ እኔ እንደው እንደ ካንተ አልጠበኩም። ወይኔ ቤተሰብዬ በጣም ነው ያዘንኩት። እንደው ቡራዬ እንደዚህ አረ፣ ቡራዬ ወደ ራስ ተመልስ። እኔ ቡራዬ ጀግና ማኛ ተመገናኛ እያልኩኝ እንደው ከሳሊያና ጋር አሁን ሀይምዬን ቅጥል ለማድረግ ነው። ሀይምዬ ደግሞ ይዛ የመጣችው ወደ ልክ እንደ 77 ድርቅ ያደረቀውን ይዛ የመጣችው ሀይምዬ አሁን ይሄን ቪዲዮ ስታይ ምንድነው የሚሰማሽ? አረሳሊያና በሴት ልጅ እንደዚህ አትጫወቺ። ወይኔ ሀይምዬ አሳዘነችኝ። እንደው ቤተሰብዬ፣ ቤተሰብ ከዚህ ቪዲዮ ይሄው እንግዲህ ቡራዬ ዳንስ ቤት ገብቶላችኋል። ከምሽቱ አዲስ ነገር ይሄ ነው ማለት ነው። ጉድ ምን ታዘባችሁ ከዚህ ቪዲዮ ቡራዬ? ኧረ ወይኔ ላይክ ሼር አድርሱልኝ። ይሄው እንግዲህ እና አድርሻችኋለሁ። በጣም ነው የሚያሳዝነው። መልካም ሌሊት።